ሰላም ጤና ፍቅር በያላችሁበት ይረሳችሁ። ውድ የብላክ ላየን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያስብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮ ላይክ በማድረግ ማየት እንድትጀምሩ እያሳሰብን አብራችሁን እንድትቆዩ እንጋብዛለንም። የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ አንደኛ ኮር ሜጀር ጀነራሉ ውባንተ አባተ ተወርዋሪ ክፍለ ጦር በዘመቻ አርበኛ ተመስገን ጓዴ ድል እያስመዘገበ መሆኑን አስታወቀ። የሜጀር ጀነራሉ ውባንተ አባተ ተወርዋሪ ክፍለ ጦር ሰራዊት ከደራ ተነስቶ ወደ እስቴ መካነ ኢየሱስ ከተማ በማምራት ላይ የነበረውን የሰሜን ምዕራብ እዝ 33ኛ ኮር አካል የሆነው 77ኛ ክፍለ ጦርን ከገላውዲዮስ ከተማ እስከ ገላውዲዮስ ከተማ ዙሪያ ገቦች ከንጋት 11 ሰዓት ጀምሮ ከፍተኛ ውጊያ ሲያደርግ መዋሉን በሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አረጋ አንሙት ለሚዲያ ባደረሰው መረጃ ገልጿል። አገዛዙ ሁለት ጊዜ ማጥቃት ሞክሮ የነበረ ቢሆንም ከገላውዲዮስ እስከ ውባንተ ተራራ፣ ሞሻ ተራራ፣ ግድብ ተራራ፣ ገላውዲዮስ ከተማ ቴሌ ፈትሎ እና የተለያዩ ቦታዎች ላይ ከፍተኛ ተጋድሎን ሲፈጽሙ ውለዋል ሲል አርበኛ አረጋ አለባቸው ገልጿል። የአገዛዙን ሰራዊት ድባቅ በመምታት ስ ከተማን ፋኖ በቁጥጥር ስር እንደዋለ የገለጸ ሲሆን የ77ተኛ ክፍለ ጦር ጡት ቆራጭ ሰራዊት በውባንተ ልጆች ሲገረፍ የሞራል የአካልና የቁስ ስብራቶችን ተከናንቧልት ብሏል። ዘመቻው የአርበኛ ተመስገን ጓዴ ስድስተኛ ወር መታሰቢያ በማድረግ በሜጀር ጄኔራል ውባንተ አባተ ተወርዋሪ ክፍለ ጦር ሰራዊት አስደማሚ ውጊያ በማድረግ በርካታ ድል መመዝገቡን የገለጠው ክፍለ ጦሩ የህዝብ ግንኙነት መምሪያ ኃላፊው አርበኛ አረጋ አለባቸው ከ38 በላይ ጡት ቆራጭ መከላከያ አባል የተደመሰሰበት በባ እንዳው ጸዳሉ ደሴና በመከላከያ ስም የተቀመጠው ጡት ቆራጭ ቡድን የላካቸው የ30 ሺህ ብር ወረሃዊ ተቀጣሪ ደህንነቶች በቁጥጥር ስር የዋሉበት የ303ኛ ኮር የ77ኛ ክፍለ ጦር ኦርዲናንስ ኃላፊ ከናጃቢዎቹ የተደመሰሰበት የ77ኛ ክፍለ ጦር አንዷ ሬጅመንት የሰው ኃይል ከናጃቢዎቹ የተደመሰሰበት በአንድ አቤቱ ውጊያ ተማርከው ይቅርታ ተደርጎላቸውና ምህረት ተደርጎላቸው ተለቀው እያለ ተመልሰው ወደ አገዛዙ ገብተው ሲያገለግሉ እጅ ከፍንጅ የተያዙበት እንደ አጠቃላይ ከከፍ ተኛ አመራር እስከ ተራ አባል የተደመሰሱበት እንደሆነ የአፋ ባህር ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር ሜጀር ጄኔራል ውባንተ አባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አረጋን ሙት ገልጿዋል። የሰውን ልጅ ገላ ሲገፍ ጡት ሲቆርጥ ብልት ሲሰልብ የሚውለው አረመኔ ሰራዊት ከዚህ አሰቃቂ ሞት የተረፈው ማህበረሰብ እህል በልቶ እንዳያድር አዝእርቱን እየመነጠረው ይገኛል ተባለ። ዛሬ ሰከላ ወረዳ ግሽ አባይ ከተማ የሚገኘውን የአርሶ አደር በቆሎ የብልጽግና አመራርና ሚልሻ እየመነጠሩ በጋሬ ጭነውታል ሲሉ የፋኖ ኃይሎች ገልጸውታል። አማራ የሆነና የአማራን ሁሉ ለማጥፋት አቅዶ የተነሳው ጡት ቆራጩ የአረመኔው አገዛዝ በዚህ መልኩ ለጋ በቆሎን እያጨደ ይገኛል ጋራ፣ ወጣት በተለይ በየከተማው ያላቸው ቁጭትና እልህ ይዟቸው ትግሉን ተቀላቅላቸው ይህን ስርዓት ለአንዲና ለመጨረሻ ጊዜ እናስወግደው ስንል ጥሪያችንን እናስተላልፋለን ብለዋል አርበኞች። በተያያዘ ዜና በአማራ ፋኖ ብሔራዊ ኃይል አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጃዊ መተከል አራተኛ ክፍለ ጦር ለተከታታይ ስድስት ወራት ያሰለጠናቸውን ሶስተኛ ዙር የኮማንዶና የእግረኛ ሰራዊት የፋኖ አባላትን አስመረቀ። እንደሚታወቀው ክፍለ ጦሩ የክፍለ ጦሩ ልዩ ተወርዋሪ ስንጥቅ ሻለቃ ሁለት ጊዜ ያስመረቀ ሲሆን አሁን ደግሞ ለሶስተኛ ጊዜ የበረሃው ዳኛ የሚል ስያሜ የተሰጣቸው የአሳምናው ኮርስ ልዩ የኮማንዶና የእግረኛ ሰራዊት ፋኖችን ማስመረቅ ተችሏል ሲል ክፍለ ጦሩ ገልጿል። በህዝባዊ አብዮት የተቀጣጠለው የአማራ የህልውና ትግል ከጊዜ ወደ ጊዜ እየዘመነ በመምጣት ዘመናዊ የጦር መሳሪያ ከጠላት ማርኮ በመታጠቅ ወታደራዊ ሳይንስና ጥበብን የተላበሱ የእሳት ነበልባል ወጣቶችን እያፈራ ይገኛል። ስለሆነም ጃዊ መተከል አራተኛ ክፍለ ጦር በስነ ልቦናና በአካል ብቃት ነቡ አማራዊ እሴትን የተላበሱ የምን ጊዜም የቁርጥ ቀን የሆኑ አይበገሬ የፋኖ ኃይሎችን ከክፍለ ጦር እስከ ብርጌዶች ድረስ በበቂ ሁኔታ አሰልጥኖ አስመርቋል። ይህ ነበልባል የሆነ የበረሃ መብረቅ የፋኖ ሰራዊት በርካታ ጀብዶችን እየፈጸመ ይገኛል። አማራ ሀገራዊ ሁለንተናዊ ተሳትፎ እንዲረጋገጥና በህይወት የመኖር መብቱ እንዲጠበቅለት ከተፈለገ ፋኖነት መተኪያ የሌለው ዘላለማዊ የማንነትና የነጻነት ተምሳሌት ነው ሲል ያዕቆብ ጌታሁን የአፋዊ ቴዎድሮስ እዝ የጃዊ መተከል ክፍለ ጦር ህዝብ ግንኙነት መረጃውን አጋርቶናል። ይህ በእንዲህ እንዳለ ስቦ ማስከዳቱ ተጠናክሮ የቀጠለ ሲሆን በስቦ ማስከዳትና ስቦ መምታት ጥበቡ የጠላትን ካምፕ እያፈራረሰ የሚገኘው የአፋ ባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ሶስተኛ ጎጃ ማገው ምድር ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ ዛሬም በስቦ ማስከዳት ውጤታማ ስራ ሰርቷል። አዲስ ቅዳም ከተማ አድጓሚ ተራራ መሽጎ ከነበረው የጠላት ጦር ውስጥ ትላንትናና ዛሬ ሌሊት ማለትም መስከረም 11 ቀን 2018 ዓ ም ብቻ ስምንት ባለጠመንጃ ና አንድ ጀሌ በድምሩ ዘጠኝ ወንድሞቻችን ብርጌዳችንን በሰላም ተቀላቅለዋል ሲል የጎጃም አገው ምድር ክፍለ ጦር አሳውቋል። በሌላ ዜና ከ2ሺ በላይ ህዝብ የተሳተፈበት የህዝብ ንቅናቄ መድረክ በሸበልበረንታ ወረዳ መካሄዱ ተገልጿል። የአፋ ባህ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ በሸበልበረንታ ወረዳ ህዝባዊ ውይይት አካሂዷል። በስብሰባው በወቅታዊ ሁኔታዎችና አረመኔው አገዛዝ በአማራ ህዝብ ላይ እያደረሰ ስላለው አሰቃቂ ጭፍጨፋ ፍተኛ ውይይት ተካሂዷል። በውይይት መድረኩ ፋኖ ከማህበረሰቡ ጋር ስላለው ግንኙነት፣ የሎጂስቲክ አሰባሰብን በተመለከተ፣ የመልካም አስተዳደር ችግሮችን በተመለከተ፣ የቀበሌ ማህበራዊ ፍትህ አሰራርን በተመለከተ፣ የአረመኔው አገዛዝ እየፈጸመ ስላለው አረመኔያዊ ድርጊት በተመለከተና በአጠቃላይ የቀበሌ የጎበዝ አለቃዎችን በመገምገም በወቅታዊ ጉዳዮች ላይ የአብይ አህመድ ስርዓት በአማራ ህዝብ ላይ እየፈጸመ ስላለው አረመኔያዊ ተግባር ሰፋ ያለ ውይይት ተካሂዷል። በመጨረሻም የህዝባዊ ውይይት ያደረኩን የመሩት የክፍለ ጦር አመራሮች በዚህ ቅዱስ በሆነው የአማራ ህዝብ የህልውና ትግል እንዲሁም ሽፈራው ገርባው ብርጌድ በሸበል በረንታ በሚያደርጋቸው ተጋድሎዎች ህዝባችን እንደ ትላንቱ እያካሄደ ያለውን ድጋፍ አጠናክሮ እንዲቀጥል አቅጣጫ ሰጥተዋል። ሌላው የስምንተኛ በላይ ዘለቀ ክፍለ ጦር አመራሮች በሸበል በረንታ ወረዳ የሚገኘው ሽፈራው ገርባው ብርጌድ እና የሻለቃ አመራር በድርጅቱ አፋ ባ ቴዎድሮስ እዝ የሰጣቸውን የስራ ኃላፊነት በተሰጣቸው የስራ ዘርፍ ለተከታታይ አራት ቀን በመገምገም ጥቅምት 10 ቀን 2 18 ዓመተ ምህረት ከፋኖ አባላቱ ጋር ሰፋ ያለ ውይይት አካሂደዋል። በውይይት መድረኩ ለሽፈራው ገርባው ብርጌድ፣ ለቃል ኪዳን ውባለና ለውባለ ተገኑ ሻለቃ አመራርና አባላት በክፍለ ጦሩ ፖለቲካ ዘርፍ ኃላፊ የፖለቲካ ግንባታ ተሰጥቷል። የውይይት መድረኩን የመሩት የክፍለ ጦር አመራሮች በአጠቃላይ ስለ ትግላችን ወቅታዊ ሁኔታ በተመለከተ ለብርጌድ አመራሮች፣ ለሻለቃ አመራሮችና አባላት ሰፋ ያለ ትምህርት ተሰጥቷል ሲል ፋኖ ይበልጣል ጌቴ የስምንተኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት መረጃውን አጋርቶናል።

በጎንደር እስቴ 16 ያገዛዙ ሚሊሻዎች እስቴ ሬንሳ ብርጌድን ተቀላቅለዋል ተባለ። በለጠ አንዳርጌ ወይም ቆራጡ የእስቴ ወረዳ ሚሊሻ ጠርናፊ መሆኑን የተቃወሙ 16 የሚሊሻ አባላት በቆራጡ አንመራም በማለት እስቴ ሬንሳ ብርጌድን ተቀላቅለዋል ነው የተባለው። በጥቅምት 11 ቀን 2018 ዓ ም መካነ ኢየሱስ ከተማ የአገዛዙ አገልጋይነቱን በይፋ እንዲጀምር መደረጉን ተከትሎ አገዛዙን ሲያገለግሉ የነበሩ ሚሊሾች በቆራጡ አንመራም በማለት የአማራ ፋኖን ተቀላቅለዋል። ወደ ፋኖ የገቡት ሚልሾች ምክንያታችን ያሉት ቤተሰቦቻችን በገደለው እኛን በገደለውና ንጹሐንን ሲያግት በነበረው ቆራጡ መመራትን አንፈልግም በሚል ነው። ብዙዎቹ ሚልሻዎችም የቆራጡን ሚልሻ ጠርናፊነት አንቀበለውም ብለዋል። ስቴዴንሳ ብርጌድ ባስተላለፈው መልእክቱ የአገዛዙ አገልጋይ የሆነ ሁሉ ወገኔን አልዋጋም የፋሽስቶች አገልጋይም አልሆንም ይበልና የአማራ ሕዝብ መዳኛ የሆነውን የአማራን ፋኖ እንዲቀላቀል የመጨረሻ ጥሪያችንን እናቀርብላችኋለን ብለዋል። ተገልጿል። ምስራቅ ወለጋ ዞን ጊዳ ያና ወረዳን ጨምሮ አማራ የሚኖርባቸው የተለያዩ ወረዳዎች የኦሮሚያ ልዩ ኃይል በብዛት እየገባ ሲገኝ አንዳንድ አካባቢዎች ላይ ውጥረት ነግሷል ተባለ። ውጥረት ከነገሰባቸው አካባቢዎች ጊዳ ያናና ሲቡ ስሬ ወረዳዎች በዋናነት ሲጠቀሱ፣ በአንፃሩ ኪረም ወረዳ ለጊዜው ጋብ ብሎ የነበረው ጦርነት የአገዛዙ ጥምር ጦር ወደ ፋኖች ቀጠና ድንገተኛ ትንኮሳ ተደጋጋሚ ማድረጉን ተከትሎ ሊያገረሽ እንደሚችል ቢዛሞ ሚዲያ ያነጋገራቸው የወረዳዋ ነዋሪዎች ገልጸዋል። በተያያዘ ዜና ኢትዮጵያ ፋኖች እንቅስቃሴ የሚያደርጉበት ቀጠናዎች አካባቢ ላይ የኦሮሞ ሹፌሮችን በመግደልና ተሳፋሪዎች ላይ ጥቃት በመሰንዘር ፋኖ የኦሮሞን ህዝብ ጨፈጨፈ በሚል የሐሰት ትርክት ሁለቱን ህዝብ ወደማያባራ ጦርነት እየገፋፉት ይገኛሉ። እንዲሁም የተለያዩ አካባቢዎች ላይ ከፋኖ ጋር ግንኙነት አላቸው የተባሉ ወገኖቻችን ለጥያቄ ትፈለጋላችሁ በሚል ወዳልታወቀ ስፍራ እየተወሰዱ ይገኛሉ። ለአብነትም ምስራቅ ወለጋ ዞን ጉዳ ቢላ ወረዳ የአባይ ዳሌ ቀበሌ ሊቀመንበር የሆኑት አዱኛ አለሙን ጨምሮ የቀበሌ የሚሆኑ ሰራተኞች አባ አለሙና ዘላለም ምረቴ ለጥያቄ ትፈለጋላችሁ ተብለው ወዳልታወቀ ቦታ ከተወሰዱ አስር ቀናቶች መቆጠራቸውን የቀበሌዋ ነዋሪዎች ለቢዛሞ ሚዲያ ገልጸዋል። በሌላ ዜና ኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ በትላንትናው ዕለት ፋኖ 22 ንጹሐን ኦሮሞዎችን ገደለ በሚል ኦሮሚያ ክልል የምንኖር አማሮችን ለማሳደድ ይመቻቸው ዘንድ አጀንዳ ቀርጸዋልና መላው ህዝባችን አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን ብሏል። እነ የተከበሩ ዮሐንስ ቧያሌውና አስራ አምስት የፖለቲካና የህሊና እስረኞች ፍርድ ቤት ቀርበዋል። ከመጋረጃ በስተጀርባ ሆኖ ይመስክር በሚል ፍርድ ቤቱ በተሰጠው ውሳኔ ቅር በመሰኘት የጠየቀው ይግባኝም ውድቅ ተደረገ። በእነ የተከበሩ ዮሐንስ ቧያሌው የሽብር መዝገብ ተከሳሽ የሆኑ 15 የፖለቲካና የህሊና እስረኞች ጥቅምት አስር ቀን ሁለት ሺ አስራ ስምንት ዓ.ም በፌዴራል ከፍተኛ ፍርድ ቤት ቀርበዋል። በመዝገቡ ከተካተቱትና ጉዳያቸውን በቅሊንጦ ማረሚያ ቤት ሆነው ከሚከታተሉት 16 ብር ወንጀል ተከሳሾች መካከል 16ኛው አማረ መለሰ የተባለ ተከሳሽ ግን በእስርና በምርመራ ወቅት በደረሰበት እንግልትም ታሞ በሕክምና ላይ በመሆኑ በችሎት እየተገኘ አይደለም። ባለፈው ዓመት መጨረሻ መዝገቡ የተቀጠረው ከመጋረጃ በስተጀርባ ሆኖ እንዲመሰክር በሚል በፌደራል ከፍተኛ ፍርድ ቤቱ ልደታ ምድብ ችሎት በተሰጠው ውሳኔ ላይ ቅር በመሰኘት በተከሳሽ ጠበቆች በኩል ጠቅላይ ፍርድ ቤት የተጠየቀውን የይግባኝ ክርክር ውጤት ለመጠባበቅ ነበርም ጥቅምት 10 ቀን 2018 ዓ.ም በነበረው ችሎት ለመረዳት ተቻለው በጠበቆች በኩል የቀረበው የይግባኝ ክርክር ወርቅ ተደርጎ አለ የተባለው ምስክር ከመጋረጃ በስተጀርባ እንዲመሰክር መስከረ ተብሏል። በእነ የተከበሩ ዮሐንስ ባያሌው መዝገብ 16 ተከሳሾች ላይ ከሱ ከተመሰረተና ሂደቱም ከቀጠለ አንድ አመት ከስምንት ወር በኋላ ነው። በአቃቤ ሕግ በኩል ወሳኝ ምስክር አለኝ በሚል ተጠይቆ በፍርድ ቤቱ ተቀባይነት ያገኘው አቃቤ ሕግ 15 የፌዴራል ፖሊስና የመከላከያ አመራሮችንና አባላትን ካስመሰከረ በኋላ ሁኔታውን በመገምገም አሰልጥኖ ያመጣው አዲስ ምስክር ነው በሚል ተከሳሽ የተቃወሙት መሆኑ አይዘነጋም። በመቀጠል ደግሞ ከመጋረጃ በስተጀርባ ይመስክር የሚለውንም የፌዴራሉ ከፍተኛ ፍርድ ቤት ከምስክሩ ደህንነት አንጻር በሚል የተቀበለው መሆኑ ቅር ያሰኛቸው ተከሳሾች ባለ 11 ነጥብ የአቋም መግለጫ በማውጣት ፍርድ ቤቱ የአገዛዙ የፖለቲካ መሳሪያ መሆኑን በማቆም እንዲሰራ ካልሆነ ግን በችሎቱ ለመዳኘት እንደሚቸገሩ ማስጠንቀቃቸው ይታወሳል። በተከሳሽ ጠበቆች በኩልም ጉዳዩን እስከ ሰበር ሰሚ ችሎት መውሰዳቸውና ይግባኙ ተቀባይነት ማጣቱ ከላይ የተላለፈ የፖለቲካ ውሳኔ እያስፈጸሙ ስለመሆኑ አንዱ ማሳያ ነው ሲሉ ተከሳሾች ተቃውመውታል። በመጨረሻም ፍርድ ቤቱ የጠቅላይ ፍርድ ቤቱ የይግባኝ ውሳኔ ደብዳቤ እንዲደርሰው እንዲሁም ጠበቆችና ተከሳሾች በቅሊንጦ ማረሚያ ቤት ኃላፊ በምክትል ኮሚሽነር ጣሰው እና በዋናነት በግቢ ጥበቃና ደህንነት ኃላፊ ዋና ኢንስፔክተር ድሪባ ሰንበቱ ላይ ከህክምና ከፍተሻና ሌሎች የሰብአዊ መብት ጥሰቶችን ጨምሮ ላነሷቸው በርካታ ቅሬታዎች ሁለቱ ኃላፊዎች ቀርበው የሚሰጡትን ምላሽ ለመስማት በሚል ለጥቅምት 18 ቀን 2018 ዓ ም ተለዋጭ ቀጠረው ይዟል ሲል አውሎ ግሶን አንድነት ሚዲያ ዘግበዋል። በድሬዳዋ ደወሌ የባቡር ጣቢያ በደረሰ አደጋ የ14 ሰዎች ህይወት አለፈ። መነሻውን ከደወሌ ባቡር ጣቢያ አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትላንት ለሊት 8 ሰዓት አካባቢ በሶማሌ ክልል ሺኖሌ ወረዳ በደረሰበት አደጋ የ14 ሰዎች ህይወት ማለፉ ተገልጿል። በአደጋው 29 ሰዎች ላይ ደግሞ ከከባድ እስከ ቀላል ጉዳት መድረሱን የሺኒሌ ወረዳ አስተዳደር ማስታወቁን ድሬ ቲቪ ዘግቧል። ጉዳት የደረሰባቸው ሰዎች በሺኒሌ ሆስፒታል የህክምና እርዳታ በማግኘት ላይ ይገኛሉ የተባለ ሲሆን